አሰላሙ ዓለይኩም ወራህመቱላሂ ወበረካቱ ሰላም ውድ ቻናል ቤተሰቦች እንዴት ናችሁ እኔ አለሁ አልሐምዱሊላህ ሰላም ነኝ ዛሬም በአዲስ ቪዲዮ ብቅ ብያለሁ በመጀመሪያ ለቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰቡ የቻናል ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታት እንግዲህ አንድ ትህቴ የጨርቅ ኮርኒሱን በአላህ አሳይን ይብላኛለች እና እሱን አንድኛው ላሳያችሁ ይሄ ነው። እንግዲህ ጨርቁ ማለት ነው የዚህ አይነት ነው ጨርቁ። ከለር ግን አለው አንዱ ይሄ ነው። ይሄ ብዙም አይመስለኝም ደብዘዝ ያለ ነው። ከዚያ አንዱ ደግሞ ይሄ አያችሁት፣ በጣም ነው የሚያምረው ይሄ ማለት ነው። ከዛ አንዱ ደግሞ ይሄ ያሰራበትን አሳይቻችኋለሁ ከዚህ በፊት ማለት ነው። ቆይ ላስገባላችሁ ቀጥ አድርጌ። አንዱ ደግሞ ይሄ ነው። ካሜራን በስንት መከራ ነበር ያስቀመጥኩት እና ይሄ ነው ይሄ ነው። ከዛ ዋጋው ደግሞ ሜትር መቶ ሰባ ብር ነው ጠይቄ ነበረ። በአሁኑ ሰዓት አንድ ሜትር የዚህ የጨርቅ ኮርኒስ ዋጋ ሜትር መቶ ሰባ ብር ነው ማለት ነው። ሌላ ደግሞ አንድ ሴት የ መቶ ሀምሳ ካሬ አጥር ጠይቄ ልብላኛለች እንሻላህ ጠይቄ ቪዲዮ እሰራልሻለሁ። የሽንት ቤትም እንደዛው ማለት ነው ሁሉንም ጠይቄ ቪዲዮ ሰራለሁ። የምትፈልጉትን ነገር ጠይቁኝ። እያንዳንዱ በእያንዳንዱ ጥያቄያችሁ መሰረት መልስ ልሰጣችሁ ዝግጁ ነኝ ማለት ነው። እና የምትፈልጉትን ነገር ጠይቁኝ፣ ኮሜንት ጻፉልኝ። እየጠየቅኩኝ አካፍላችኋለሁ የማውቀውን ነገር ማለት ነው። እና የዚህን ዋጋ የፈለግሽው ልጅ ዋጋው ሜትር በመቶ ሰባ ብር ነው። ያ ማለት ርካሽ ነው። በቀላል ነገር ማሰራት ትችላላችሁ ማለት ነው። ከዛም ደግሞ ትናንት በሰራሁት ቪዲዮ ላይ አንዳንድ ልጆች አንዳንድ አስተያየት ሰጥታችኋልና ሰው አታስፈራሩ ውዶችዬ። ለምሳሌ አሁን ሀምሳ ሺህ ብር ከትራንስፖርት ውጭ ለሌላ ነገር አይሆንም ምናምን ላላቸው ልጆች ለእናንተ መድረስ ሰጣ እፈልጋለሁ። አምስት መቶ ሺህ አንድ ሚሊዮን ብትይዙ አያያዙን ካላወቃችሁበት ያልቃል በሁለት ወር፣ በአንድ ወር ውስጥ ሊያልቅ ይችላል፣ ያ ብር ማለት ነው። ብዙዎች አሉ። አሁን ይሄን ያህል ብር ይዤ ሄጄ በሁለት ወር አጠፋሁት ከዛ ተመልሽ የመጣው ምና የሚሉ ልጆች አሉ። አያያዝ ካላወቃችሁበት ብዙ ብር ቢሆን ምንም ጥቅም የለውም። ዋናው ነገር የእናንተ አያያዝ፣ ሲቀጥል ደግሞ ውስጣችሁን ማሳመናችሁ፣ ይሄ ለዚህ ነገር ይበቃኝ ይሆናል ብላችሁ ማሳመን ብቻ ነው እንጂ ብዙ ብር ቢኖራችሁ አያያዝን ካላወቃችሁት ይጠፋል ነው የምላችሁ። ከትራንስፖርት ውጪ አይሆንም ላላችሁት፣ ደግሞ አሁን ለምሳሌ እኔ ከኮምቦልቻ ሐይቅ ድረስ የመጣሁት በሰባት መቶ ብር ብቻ ነው። ለዛውም ሁለት ሆነን ነው ማለት ነው። ለሁለት ሰውና ለሁለት ሻንጣ ሰባት መቶ ብር ነው የመጣሁት። ለምንድን ነው የምታካብዱት? አታካብዱ፣ ኑሮን ቀለል ላድርጋችሁ ለመኖር ሞክሩ። አንዳንድ ልጆች ደግሞ ለራሳችሁ ተስፋ ቆርጣችሁ ሰውን ተስፋ ታስቆርጡ። ይቺ ጫማ ማትቀይር ብር ምናምን ለምን ማይቀይረው? ሰው እንደ አቅሙ እንደ ቤቱ ነው እንጂ እኮ እንደ ጎረቤቱ ቤቱ አይኖርም። በደንብ ይቀይራል። እንደ ሀብታም እኩል ንሆን እንደ ሀብታም እንኑር ካላላችሁ በስተቀር እንደ ቤታችሁ በደንብ መኖር ትችላላችሁ። ሁሌ ከፍ ብሎ መኖር የለም። ዝቅ ብላችሁ መኖር ልመዱ። ኢትዮጵያ ውስጥ ስትኖሩ ማለት ነው። ይህንም ማወቅ አለባቸው። አንድ ትህቴ ደግሞ ባሌም ሳውዲን ያለው እኔም ሳውዲን ያለው እንትና ይቃማ አላሰራ ነበር ተውኩት። እኔ ሀገር ልግባ ልቀር እያልኩ ነው ብላለችና ያለሽን ይዘሽ ሀገር እሽ ግቢ። ይቃማ ብታሰሪ ምንድን ነው ትርጉም ውዴ? እድሜያችሁን አተጨርሱ። ሰው ሀገር ነው የምላችሁ። ሞልቶ ለማይሞላ ዱንያ፣ ከልኩ ለማያልፍ ኑሮ እድሜያችሁን አተጨርሱ። ዘለዓለም ሰው ሀገር፣ ዘለዓለም ሰው ቤት አንኖርም። ዓረብ ሀገር ስንኖር እኮ ብዙ ልጆች አሁን እዚህ ስለሆነ አይቸግረንም፣ ኢትዮጵያ ኑሮ ውድ ነው ውድ ነው ይላሉ። ለምን እንሄዳል? ለምን እዛ እንቸግራል? ብላችሁ ልታስቡ ትችላላችሁ። ግን የሰው ቤት ነው፣ የእናንተ አይደለም። ያንን የሰው ሀገር ወይ የሰው ቤት ተሸክማችሁ ታትመጡ። የሆነ ጊዜ ትታችሁ ትመጣላችሁ። የምትኖሩት በራሳችሁ ሀገር በራሳችሁ ቤት እንደ ቤታችሁ ነው እንጂ እንደ አረብ፣ እንደ ሰው አይደለም። ስለዚህ ውስጣችሁን አሳምናችሁ መኖር አለባችሁ፣ መምጣት አለባችሁ እዛ ስትኖሩ አይቸግራችሁ ላይቸግራችሁ ይችላል። ያስፔዛ የምን የምን አትሉም፣ ወርስ ሳታወጡ ደሞዝ እየተከፈላችሁ ትኖራላችሁ። ያ ማለት ግን የእናንተን ኑሮ እየኖራችሁ አይደለም። እውነት ልንገራችሁ፣ ይህ ኗሪ አኗኗሪ ናችሁ። ሀገራችሁ ላይ ግን ባላችሁ ነገር እየተብቃቃችሁ ዝቅ ብላችሁ እንኳን ብትኖሩ የራሳችሁን ኑሮ ነው እየኖራችሁ ያላችሁ። እዛ ለብሳችሁ አምሮባችሁ ፏ ብላችሁ ምናምን ብትኖሩ ያ የእናንተ ኑሮ አይደለም እንገራችሁ የእናንተ ኑሮ አይደለም። ያ አይሸውዳችሁ። እንደዚህ አይነት አመለካከት ያላችሁ ልጆች ተሸውዳችኋል። እድሜ ልካችሁን ሰው ቤት ስታገለግሉ ትኖሩና ከዛም በኋላ ጉልበታችሁ ሲያለቅ ደግሞ አሽቀንጥረው ይጥሏችኋል። ትመጣላችሁ ሀገራችሁ። ያ መሆን የለበትም። ለምን ሰው እንዴት በአቅሙ በሀገሩ ላይ ተብቃቅቶ መኖር ያቀተዋል? እና የሰው ነገር ብልጭልጭ ነገር አይሸውዳችሁ። ሆኖ ነው ምላችሁ እንዳቅማችሁ መጥታችሁ መኖር አለባችሁ። ለአንዳንድ ልጆች ነው ይህ መልስ ማለት ነው። ለራሳችሁ ተስፋ ቆርጣችሁ ሰውን ተስፋ አታስቆርጡ። ቢያንስ ተመልስ መሰደጃ እንኳን ብር መያዝ አለባት ምናምን ለምን ሲጀመር። ከዛ ስትመጡ ተመልሼ እሄዳለሁ ያለው ተመልሼ መሄድ ያለብኝ ምናምን የሚለውን ነገር ማስቀመጥ የለባችሁም እዚህ ጋር ማለት ነው። ተመልሼ ሰው ሀገር እሄዳለሁ የሚለውን ሀሳብ ማስወገድ አለባችሁ። ያንን ሀሳብ ካሰባችሁማ በጭራሽ ሀገራችሁ ላይ ተረጋግታችሁ መኖር አትችሉም። ልባችሁን ጠለጠሉባቸዋል። ስለዚህ ያን የሚያንን ነገር ሳታስቡ ምንም ቢያምር ምንም ቢብለጨለጭ ጥሩ ነገር ብትበሉ ለብሳችሁ ቢያምርባችሁ ሰው ሀገር ሆናችሁ ያ የእናንተ ኑሮ አይደለም። የእናንተ ኑሮ የራሳችሁን ኑሮ የምትኖሩት ሀገራችሁ ላይ ነው። አያኮራም። ሰው ቤት ደግሞ የሚፈልጓችሁ ጉልበታችሁ እስከሚያልቅ ጤነኛ ስትሆኑ ለጉልበታችሁ ነው እንጂ የሚፈልጓችሁ ማንም ሰው ካልሰራችሁላችሁ አይፈልጓችሁም። ስለዚህ እድሜያቸውንም ጉልበታቸውንም ሰው ቤት አትጨርሱም። ገንዘብ እንደሆነ አይጠገብም ሞልቶ ስለማይሞላ መተው ነው ያለባቸው። ይሄ ነገር ሳይኖረኝ፣ ይሄ ነገር ሳይሟላልኝ፣ ይሄ ነገር ከሌለኝ ካላቸውማ መኖር ከባድ ነው እንደ ሰው ካልሆነም ያየነውን ነገር ካላደረግን ካለን ለእኛ መኖር ከባድ ነው እና ባላችሁ ነገር ነው መኖር ያለባችሁ እላችኋለሁ። ተስፋ አትቁረጡ። እስኪ እናንተ አንዳንድ ልጆች እስከመቼ ነው እንዲህ በዚህ ልክማ እንደዚህ ከሆነማ ሀገር አልገባ ምናምን ታዲያ ኑሯ ሰው ሰው ሀገር እስከመቼ ትኖራላችሁ? የእናንተ እኮ የአገራችሁ አይደለም። የሆነ ጊዜ መምጣታችሁ አይቀርም። ሀገራችሁ እስከመቼ ትኖራላችሁ እዛ እና በማይሆን ነገር ራሳችሁን አትሸውዱ፣ እራሳችሁን አታታሉ። ለእናንተ ይሄ የእናንተ ኑሮ ማለት ሀገራችሁ ላይ መታችሁ። የራሳችሁን ቤት ይዛችሁ ካላገባችሁ አግብታችሁ ባልም ያላችሁ መታችሁ ወልዳችሁ ልጆቻችሁን እየወለዳችሁ እያሳድጋችሁ በቃ ባሎቻችሁ ጋር ደስተኛ ሆናችሁ ያ ነው የእናንተ ኑሮ ማለት ነው። ወላይ እንደው እህታም እክታም ቀለብ ነው ይላል የሀገሬ ሰው። ልንገራችሁ እረፍትም ትልቅ ነገር ነው። ሁሌ መፍጋት ሁሌ መፍጋት የሆነ ነገር ሲደጋገም እኮ ይሰለቻል። ሁሌ ሰው ቤት መታዘዝ መታዘዝ ይሰለቻል። አንዳንድ ልጆች እንዴት እንደምታስቡት አላቅም እና እንደው ጠሪ የለባችሁ በራሳችሁ ቤት፣ ይህንን ስራ ይቀርብኛል አትሉ። ቢቀር የሚቆጣችሁ የለም። ቢያማችሁ ቢደክማችሁ፣ አርፋችሁ ነገ እሰራዋለሁ ማለት ትችላላችሁ።